ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ ለተአርብ አርብ መጋቢት 26 2017 በኢትዮጵያ አቆጣጠር አፕሪል ፎር 2025 እንደ ኢሮፕያን አቆጣጠር የጋት ውሎ አጫጭር መረጃዎች የሚደርሱበት ሰዓት ላይ እንገኛለን እንደምን አላችሁ እንደምን ቆያችሁኝ በድጋሚ እንግዲህ ከወትሮ በተለየ እስቲ ዛሬ በኢኮኖሚ መረጃዎች ወደ እናንተ ድረስ እንግዲህ፣ በትናንትናው ዕለት ወደ እናንተ የዚህ ምንድን ነው የአሜሪካ ፕሬዚደንት ዶናልድ ትራምፕ በመቶ ሀገራት ላይ ታሪፍ ጥለው ነበር። ታሪፍ ማለት ምን ማለት ነው? ታሪፍ በአጭር ጊዜ የሚጠበቅበት ምንድን ነው የታሪፍ ግብ እና በረዥም ጊዜስ ምን ይጠበቃል በሚል በዛ ሰፋ ያለ ቢያንስ ኢኮኖሚክስ ዋን ዋን ነው ብለን ሰፋ ያለ መረጃ ለመስጠት እናንተ ሞክሬ ያለሁኝ። በአጭር ጊዜ የንግድ አለመመጣጠን፣ የንግድ ሚዛናዊ አለመሆንን አንድ ሀገር የሚያመርተው ምርት ወደ ውጭ የሚልካው ኤክስፖርቱ ሲቀነስ ከውጭ ወደ ሀገር ውስጥ የሚያስገባው ኤክስፖርቱ የሚበልጥ ከሆነ ከኢምፖርቱ ንግዱ ሚዛናዊ ፖዘቲቭ ነው፣ ጤናማ ነው ተብሎ ይወሰዳል። ወይራስ በግልባጭ ደግሞ አንድ ሀገር ኢምፖርት የሚያደርገው ኤክስፖርት ከሚያደርገው ከበለጠ የክፍያ ሚዛኑ ዕዳ ውስጥ ገብቷል ማለት ነው። ዕዳ አለበት ወይንም የዛ ሀገር ኢኮኖሚ ጤናማ አይደለም ቢያንስ ለረጅም ጊዜ የዳ ክምችት የዳ ቁልል ይኖርበታል። ስለዚህ በአጭር ጊዜ ያንን የንግድ አለመመጣጠንን ወይም ትሬድ ደፊሲት የሚባለውን እሱን ለማመጣጠን ቢያንስ የውጭ ምርቶች ውድ እንዲሆኑ በማድረግ ሀገሬው ያን ታሪፍ የጣለው ሀገር የውጭ ምርቶችን እንዳይጠቀም የማድረግ ሌሎችም አሉ። ኮታ አለ፣ ለምሳሌ መጠን የመገደብ ከዚህ በላይ በቁጥር ወደ ሀገር ውስጥ ምርት አይገባም ማለት ታክስ አለ ከስተም ታክስ የሚባለው በጣም እንዲበዛ ሊደረግ ይችላል። ከታሪፍ ፕላስ ከስተም ታክስ ደግሞ ይኖራል። አንዳንዴ ታሪፍ አስር ፐርሰንት ትጥሩበታላችሁ፣ ከዛስ ያ ምርት ከገባ በኋላ ደግሞ እንደገና ደግሞ የሚያስገቡት ሰዎች ላይ ከፍተኛ ደግሞ የሀገር ውስጥ ገቢ ትጥሩባቸዋላችሁ ዊች ሚንስ ያንን ከውጭ የሚያመጡት ሰዎች ትርፋማ አይሆኑም ማለት ነው፣ በረዥም ጊዜ ወይንም አቮይድ ያደርጉታል ቢዝነሱን። ኤኒዌይስ በአጭር ጊዜ በቂ ገንዘብ ሰብስቦ ከሀገር የሆነው የሚሰበስበው ኑሮ ውድነትን ያስከትላል፣ ቢያንስ ለአጭር ጊዜ። ነገር ግን እንደ አሜሪካ ያለ በጣም ሶፈስቲኬትድ ኢኮኖሚ አነስተኛ የሰራተኛ ዋጋ ፍለጋ፣ አነስተኛ የሮ ማቴሪያል ዋጋ ፍለጋ አነስተኛ ግብር በሌሎች ሀገር ላይ ለመክፈል በዚህ ምክንያት በጣም በጣም ብዙ ካፒታል ፍላይት አለ። ወደ ቻይና ወደ ኢንዶኔዥያ፣ ማሌዥያ፣ ቬትናም ወዘተረፈ ብትሉ በቀጥታ ወይም በተዘዋዋሪ የቻይና ካፒታሊስቶች ምርምሶሪ የአሜሪካ ገንዘብ ነው። የአሜሪካ ባለሀብቶች ወይ እውቀት አለበት እውቀት ወይንም የማኔጅመንት ኮንትረት አለበት። ስለዚህ ቻይና ሂደው አምርተው መልሰው ለምሳሌ ዶናልድ ትራምፕ የስዊት ካምፓኒ ምንድን ነው የካራባት ካምፓኒ ያላቸው ተብሎ ምርጫ ላይ ሲተቹ ነበር ታስታውሱ ከነበረ ቻይና ላይ ስለዚህ አንድ ሳምሰንግ ለምሳሌ ሳምሰንግ ስልክ ባትሪ የሚገዛ ከቬትናም ነው ሸርሆል ሸር አለው ማለት ነው ቬትናም ላይ ነገር ግን ቬትናም ለምሳሌ አሁን የቬትናም ባትሪ ወደ አሜሪካ ሲገባ አርባ ስድስት ፐርሰንት ታክስ ይጣልበታል ታሪፍ አለበት። ስለዚህ 46 ከምከፍል ይልና ቬትናም ላይ ያለውን ካምፓኒ ነቅሎ አልያም ቬትናም ላይ ያለውን ካምፓኒ ዘግቶ ወደ አሜሪካ ይመለሳል። አሜሪካ ውስጥ ደግሞ ማበረታቻዎች ይኖራሉ ማለት ነው። ብድር ማበረታቻ መስጠት፣ ዝቅተኛ ታክስ መስጠት፣ መሰረተ ልማትን ማበረታታት፣ የቢሮክራሲውን መቀነስ፣ እነዚህ ኤኒዌይስ በዚህ ቻይና ለምሳሌ 34 ፐርሰንት ተጥሎበታል፣ ወደ ቻይና ወደ አሜሪካ የሚገቡ ያ፣ ማለት ከዚህ በፊት ደግሞ ወደ 20 ፐርሰንት ጥሎበታል። ኦልሞስት 50 ፐርሰንት ደርሷል ማለት ነው። ስለዚህ የቻይናም የጀርመንም የተለያዩ ሀገራት የፋይናንስ ሚኒስትሮች፣ መራሄ መንግስታት ተቃውሟቸውን እየገለጹ ነው። እንግዲህ ይህንን ተቃውሞ ምንድን ነው የሚያደርጉ? ምን ይደራደራሉ? ምን አድርገው ወደ ከንሰስነስ ወደ መግባባት ላይ ይደርሳሉ የሚለውን እንግዲህ አብረን የምናየው ነው የሚሆነው። ለምሳሌ ዶናልድ ትራምፕ ለቻይና የቲክቶክ ባይት ዳንስ የሚባል የቻይና ካምፓኒ ነው ቲክቶክን ኦን ያደረገው ከሴኪዩሪቲ አንጻር ነው። እንግዲህ አሜሪካኖች ነገ አፕሪል ፋይፍ ያበቃል። በነገራችን ላይ ቲክቶክ እንግዲህ በአሜሪካ የተሰጠው ግሬስ ታይም ዶናልድ ትራምፕ ሲመጡ ነው እንዲቀጥል የተፈቀደለት ከዛ ከፕሌይ ስቶርም ከአማዞን ቲክቶክ ምራሱ ፋንክሽናል እንዲሆን ያደረገው ስለዚህ መሸጡን ባይት ዳንስ እንዲሸጥ ድርሻውን ማን ይገዛዋል? የትኛው ከምፓኒ ይገዛዋል? ሰናዝርይሹ ያ ከሆነ መልሰን ታሪፍ ላይ ለመደራደር ለመነጋገር ያመችናል የሚል አንድ ንድ ንዲኬተው አንድ መደራደር ያቅርበዋል። ሪሊ ቻይናዎች ባይት ዳንስ የቲክቶክ ሸሩ እንዲሸጥ ይፈቅዳሉ ወይንስ አስቀድመው እንዳሉት በፍጹም በመቃብራችን ላይ ነው ብለው ይቀጥላሉ የሚለውን የምናየው ነው የሚሆነው። ኤንዌይስ፣ ከዚህ አንፃር የቻይና ኤሌክትሪክ መኪና አምራች የሆነው በጣም አሁን እንግዲህ በቅርቡ አይታችሁ ከሆነ ኢትዮጵያ ውስጥ ቢዋይዲ የሚባሉ መኪኖች በጣም በስፋት ገበያ ውስጥ እየገቡ ነው። ቢዋይዲ ዋጋቸው እንግዲህ ያ እንደ ታይፓቸው የሚለያዩ ነው። ይሄ ቢዋይዲ ቢውልድ ቢውልድ ዋይ ዮ ዲድሪም ነው ቢዋይዲ ልክ ከዚህ በፊት አቶዝ ብለን የምንጠራው መኪና ነበር አይደል አቶዝ የተለያየ ነገር ይባል ነበር እና ኤ ቱ ዜድ ማለት ነበር ልክ እኛ ሀገር በአማርኛ ከሃስከፐ እንደምንለው ኳሊቲ ኢዝ ኖት ኮምፕሮማይዝድ ኢን አወር ኮምፓኒ ኢት ኢዝ ኤ ቱ ዜድ የተስጨቅድ ኤቱ ዜድ ኤቱ ዜድ ከሃስ ከፖ ወይም ከኤስ ከዜድ የሚል ነበር። እና ይሄ ቢውልድ ዮር ድሪም የካምፓኒው ባለቤት መስራቹ ኢትዮጵያ ውስጥ ነው ያሉት። ኢንዱስትሪ ሚኒስትሩ ግብዣ አድርጎላቸው ንግግር አድርገዋል። እና እንግዲህ በዚህ አንዱ የቀረበው የባትሪ ማምረቻ ኢትዮጵያ ውስጥ እንዲገነቡ ነው። ከዚህ በነገራችን ላይ ከኤሌክትሪክ መኪኖች ውስጥ በጣም ውድ የሚባለው ከፍተኛ ወጪም ያለው ሶስት አመት አራት አመት ያው እንግዲህ መግዛቴ ስለማይቀር አንዳንድ መረጃ ሰብስባለሁ እና እንደ እንደ እንደ ኤክስፐርት ቴክኖሎጂ እንዳትወስዱት ነው የምሰጣችሁ መረጃ ሁሉ ያው ግን ትጠይቃላችሁ ባትሪዎች ትንሽ አስቸግራል የሚላለ ውድም ነው ከ300 400 እስከ 700 ሺህ ብር አካባቢ ያወጣል ነው ያሉ ባትሪው ሶ ይሄ ባትሪ የኢትዮጵያ መንግስት ኢትዮጵያ ውስጥ እንዲያመርት ጥሪ ቀርቦለታል ለዚህ ለቢልድ ዮር ድሪም ካምፓኒ ማለት ነው ኢትዮጵያ ደግሞ የባትሪ ምርት ጥሬቃ ማዕድን ለማምረት የባትሪ ለማምረት የኤሌክትሪክ ባትሪ ለማምረት አስተማማኝ የሆነ ጥሬቃ አላት። ስለዚህ ቻይና እኛ ሀገር ላይ ቢያመርት አድቫንቴጀስ ነው ማለት ነው። አንድ በተነጻጻሪነት እንግዲህ ርካሽ ሲባል ሰው ስለ ቺፕ ሌበር ፎርስ የሚባለው በዝቅተኛ ዋጋ ኦልሞስት በሳንቲም ደረጃ በሩት በዶላር ለምሳሌ አስር ሺህ ብር ቢቀጠር፣ አንድ ሰው አንድ ቴክኒክ የተማረ ሰው ወይ አውቶ መካኒክስ ወይ መካኒካል ኢንጂነሪንግ ወይ ግድ የለም አድቫንስ የሆነ አውቶ መካኒክስም የተማረ ይሆናል ብለን እንውሰድ። ያም ቢቀጠር ቴክኒካል ስኩል የተማረ ሰው ሾርት ተርም ትሬኒንግ እነሱ የሚሰጡት ሆኖ ኦን ደ ጆብ ትሬኒንጉ ማለት ነው። አስር ሺህ ብር ቢቀጠር ዛሬ እንግዲህ አንድ ዶላር አሁን ለምሳሌ መቶ ሰላሳ ብር። ይሄ እንግዲህ በነገራችን ላይ ይጨምራል ብዬ ስነግራችሁ ዝም ብሎ ከሌላም ሴንሳ ሳትኝ ፍሪ ማርኬት ስለሆነ ለምሳሌ የናይጄሪያ አንድ ዶላር ስንት ነው የሚመነዘረው? እስቲ ይዩት ቼክ አድርጉት። ኢራን አንድ ዶላር ስንት ነው የሚመነዘረው? እና የናይጄሪያ አንድ ኒያራ የሚባለው ገንዘባቸው እ ዋን ዋን ዶላር ቱ ኒያራ ብትወስዱት የአፍሪካ እንግዲህ ትልቁ ግዙፉ ኢኮኖሚ የሚባል ነው የናይጀሪያ ኢኮኖሚ። ኦፍኮርስ ያው ዘይት አለው። ከዛ ባለፈ ደግሞ ቴክኖሎጂ ላይ፣ ፋይናንስ ላይ፣ ትምህርት ላይም ኮምፒቴቲቭ ነው። ካምፓኒዎቻቸው በአብዛኛው ያው የድሮ የቂ ግዛት የእንግሊዝም ስለነበሩ ከዛም የመጡ አሉ እና ዋን ዶላር ቱኒያራ ቱኒያራ የናይጀሪያ ናይጀሪያ ኒያራ ብትወስዱት ዛሬ አንድ ዶላር በናይጀሪያ 1532 ብር በናይጄሪያ 1532 ኒያራ ነው የሚመነዘረው እና አንዳንድ ሰው ይመጣና የኢትዮጵያ ገንዘብ እጅግ በጣም ደካማው ገንዘብ ነው ምናምን የሚሉ እኔ የኢኮኖሚክስ እውቀት አለን ስለሚሆን እሱን ለማጣጣል አይደለም። ኢት ማይት ቢ ጀስት ሊትሬት ወረቀቱ ምኑ አይደለም እሱ ችግሩ። አሁን ወረቀቱ ከዛም ከዚህም ሪ ፕሮብሌም ፕራክቲካል እውቀቱ ነው አሁን እዚህ ሀገር ላይ እየቸገረን እና አንድ ሺ አምስት መቶ ሰላሳ ሁለት የናይጄሪያ ናይራ ይመነዘራል አንድ ዶላር። ሶ ይነው ለምሳሌ ሰላሳ ሺህ ናይራ ቢቀጠር አንድ ሰው ምን ማለት ነው? ሰላሳ አካባቢ እኮ ነው፣ 30 ናይራ 30 ዶላር በርቱ። እንደውም እሱማ ይጨምራል ወደ 45 ሺህ፣ 45 ሺህ ናይራ ቀጠራችሁት ማለት ነው። እኛ ምንድነው እነሱ በአብዛኛው ናይጄሪያ ኢምፖርት ሰብስቲቱሽን ላይ ነው የሚሰሩት። ነዳጅ ራሳቸው አላቸው። ወል የዝቅተኛ እና መካከለኛ ኢንዳስትሪ የሚባሉት ግብአቶቻቸውን ያመርታሉ፣ ኤክስፖርትም ያደርጋሉ። በባለፈው ለእናንተ መረጃ ለመስጠት ሞክሬያለሁ ኢብን የሚሊተሪ ተተኳሾች ኢንዳስትሪዎቻቸው በጣም ከአፍሪካ ውስጥ ሞሮለስ በጣም የተሻለ የሚባል ሚሊተሪ ኢንዱስትሪ ኮምፕሌክስ አላቸው። ለሌሎች ለአውሮፓ ሀገራት ሁሉ መሳሪያ ይሸጣሉ ብዬ መረጃ ሰጥቻቸው ነበር። እና ኤኒዌይስ በጣም ርካሽ የተዘጋጀ ኢንዳስትሪ ዞን ካቀረብንላቸው የኤሌክትሪክ ባትሪውን ለማምረት የሚያስችል ግባቱ ካለን እሱን ግባት ደግሞ ለ30፣ ለ40፣ ለ50 የመጠቀም እድል ከሰጠናቸው በዛ ላይ ደግሞ ብልጦች መሆን መቻል አለብን። እንደ ሀገር ካምፓኒው ብቻውን ከሚመጣ በሸር በሸር ሆልደር የኢትዮጵያ ፕራይቬት ካምፓኒ ድርሻ የሚያገኝበት ወይል ድርሻው አርባ ፐርሰንት ነው አምሳ ፐርሰንት ነው እኛ ገር ደግሞ ድርሻ ነከሌ የሆኑ ምናምን ከዛ ከረብት ደስታ ሰብ እንወጣ እና እንደ ሀገር ያንን ብናደርግ ምንድን ነው የሚጠቅመን? ነገ የሚያመርቱ ልክ ቻይናዎች እንደሚያደርጉት በጋራ ከአሜሪካ ካምፓኒ ጋራ ወይ የአሜሪካ ካምፓኒ ይመጣል፣ ሰራተኞች ይቀጠራሉ፣ እዛ እውቀት በቂ እውቀትና ልምድ ያካብታሉ። እሱም በቂ እውቀትና ልምድ ሲይዙ ካፒትል ፋይናንስ አላቸው። ለምሳሌ ኤክስ ዋይ ዜድ የሚባል የአሜሪካ የጨርቃጨርቅ ፋብሪካ ቢመጣ ሰራተኞች ይቀጥራል። ሰራተኛ ቅጥርም ዝም ብሎ እንደዚሁ ሀገር አይደለም የኮሚኒስት ፓርቲ የሆነ በጣም ተመልምሎ ዌል ዲስፕሊን ዲሲፕሊን እንዲሆኑ ዘንድ ከዛ ይወጣሉ። እዛ ውስጥ ለመግባት ፈልጅ አይደለም። ይወጡና ምን ያደርጋሉ? እውቀቱን ያዙ፣ በቂ እውቀት፣ በቂ ልምድ፣ በቂ የማኔጅመንት እስኪል ያዙ አይደል። ሰው አምስት መቶ የሆኑና ይሄዱና ካፒታል ፋይናንስ ጋር ያመለክታሉ። ምን ጨርቃጨርቅ ፋብሪካ መንግስት ይገንባለን የሚል በምን ሞዳሊቲ፣ በግዥ ነው ወይንስ በኪራይ በሬንት። ያንን ትስማማላችሁ ወይልሽ በኪራይ ዘን ያ ፋይናንስ ካምፓኒ አመጣና ያንን ምንድ ነው ስቴት ኦፍ ዘ አርት የሆነ የዛሬን ቴክኖሎጂ አመጣና ይሰጣቸዋለን። እነዛ ሰራተኞች ከዛ ለወጡት ዘን የበለጠ ድጎማ የበለጠ ማበረታቻ ስለሚደረግላቸው ምን ያደርጋሉ ማለት ነው? ከአሜሪካ ከምፐኒው ከሚሰራው የበለጠ ተወዳዳሪ ይሆናሉ ማለት ነው። እኛ ሀገር ላይ ይሄው እስከ ዛሬ በጣም ብዙ ነው በነገራችን ላይ ብዙ ግድቦች ሰርተናል። ጣና በለስ፣ ግልገል ጊቤ አንድ ሁለት ሶስት፣ አሁን ኮይሻ ላይነን ህዳሴ ግድብ ሰርተናል። በጣም ብዙ መንገድ ሰርተናል። ብዙ ሆስፒታል ሰርተናል በውጭ ተቋራጮች አንድም። ግን የሚያሳዝነው ከዛ ከቻይና ካምፓኒ ወይ ከጣሊያን ካምፓኒ ወይ ከእስራኤል ካምፓኒ ጋር ተባብሬ ተረዳድቼ እውቀቱን ወስጄ ነገ ከመንግስት ጋር ወይ ከፋይናንስ ተቋማት ጋር ተደራጅቼ እነሱን የሚተካ ሰራለው አይደለም ያለው። ሌላ ሀገር አላችሁ እስኪባል ድረስ ብረት ለመስረቅ ስሚንቶ ለመስረቅ ከዛ ያው መቶሮ ሩጦ ጂ ፕላስ 2 ቱን ጂ ፕላስ ስሪ የሆነች ቤት ላይ እንትን ይሰራል። ኤንዌይስ ሀገሩን ይሰርቃል። ሆስፒታል ሲሰራ ልጆቹ ራሱም ሊታከምበት የሚችለውን ሆኖ ሲናርጋል። ኤንዌይስ የቢዋይዲ ኩባንያ ዋና ማኔጀር ዋና ማኔጀር ሚስተር ውሻሁና ኩባንያው በታዳሽ ኃይል እንደሚሰራ ለኢትዮጵያ ብራንድ የሆነ ልክ ቢዋይዲ የቻይና ብራንድ እንደሆነ ሁሉ የኢትዮጵያ ብራንድ የሆነ መኪናም የመገጣጠም የማምረት ፍላጎት እንዳላቸው ገልጸዋል። ይሄ እጅግ እጅግ በጣም የሚበረታታ መልካም ዜና ነው እንደ ኢትዮጵያ ማለት ነው። ሌላ እንግዲህ በተመሳሳይ የኢትዮጵያ የማዕድንና ኢነርጂ ሚኒስቴር ባለስልጣን ኢንጂነር ሀብታሙ ኢትዮጵያ እስከ በዚህ ኦልሞስት አሁን የቀረን እንግዲህ አንድ ሶስት ወር ነው የቀረን፣ ሰኔ እየመጣ ነው። በባለፉት ሶስት ወራት ወደ ሀያ ሁለት ቶን ወርቅ እንግዲህ፣ አንድ ቶን አንድ ሺ ኪሎ ግራም ወይ አስር ኩንታል ነው። በአጠቃላይ ኢትዮጵያ ወደ ሀያ ሁለት ቶን ወይንም ሀያ ሁለት ሺ ኪሎ ግራም ወርቅ በመሸጥ አንድ ነጥብ ስምንት ቢሊየን የውጭ ምንዛሬ ዶላር ማግኘቷን አብስረዋል። ይሄ በጣም የሚበረታታ ነው። ዛት ኦል አባውት ሪፎርም ነው ስንል በቂ ነው ወይ? በቂ አይደለም። ጉጂ አካባቢ በህገ ወጥ መልኩ ወደ ኬንያ ይሸጣል። ጋምቤላ ወደ ደቡብ ሱዳን፣ ኡጋንዳ ድረስ ኔትወርክ አለ። ቤኒሻንጉል አካባቢ መፈተሽ መቻል አለበት። ትግራይ ላይ ያለውን የምታውቁት ነው። ሽሬ አካባቢ ግማሹ በኤርትራ በኩል የሚሄዳለ በአፋር በኩል የሚመጣለ ሰ፣ ይህንን ህገወጥነት ብንከላከል እኔ በነገራችን ላይ ህገወጥ ማዕድን በራሱ ህገወጥነቱ ወንጀል ከመሆኑ በላይ በወንጀል የተገኘ ገንዘብ ራሱ የወንጀል ማሽኑን ኢንተርፕራይዙን ለማስቀጠል ወደ ውጊያ፣ ወደ ዝርፊያ፣ ወደ እገታ፣ ወደ ሌላ ወንጀል ነው የሚሄደው። ነው ስታተስኮውን ሜንቴን ማድረግ ስለሚያስፈልግ ወይስ ይሄ በታሪክ ኢትዮጵያ ማክሲመም የሚባለው በማዕድን ዘርፍ አምስት መቶ ሚሊዮን ዶላር ሲገኝ እንደነበረ ነገር ግን ይሄ ትልቅ በሚባል ወደ አንድ ነጥብ ስምንት ቢሊዮን ዶላር ተገኝቷል። ኦፍኮርስ በባለፈው ፓርላማም የፌዴሬ ጠቅላይ ሚኒስትሩ ዶክተር አብይ አህመድም በጣም ከሰራን በቀሪው አራተኛ ዙር ማለት ነው ሶስት ወር ላይ በዚህ ደግሞ አሁን ጀስት ኦፕቲሚስት ነኝ አምስት መቶ አራት መቶ ሚሊዮን ዶላር ቢገኝ ወደ ሁለት ነጥብ ሁለት ዊች ሚንስ የሆነ ጊዜ የኢትዮጵያ አጠቃላይ ኤክስፖርት ገቢ ነበር ሁለት ቢሊየን ምናምን ማግኘት። አሁን ኦልሞስት ሁለት ቢሊየን በማዕድን ካገኘን ሁለት ቢሊየን በቡና ካገኘን አራት ቢሊየን ሆነ ማለት ነው። ሁለት ቢሊየን በሰርቪስ ብናገኝ ያውም ከዛ በላይ ነው። በነገራችን ላይ በዶላር ደረጃ የኢትዮጵያ አየር መንገድ ለምሳሌ ብትወስዱት እስከ ሰባት ቢሊየን ነበር በባለፈው ዓመት ሽያጩ። ስለ ትርፍ አይደለም እያወራ ያለሁት ዘንድ ቱሪዝማችንን ማኑፋክቸሪንግ ላይ አዳዲስ የሚሊተሪ ኢንዱስትሪ ኮምፕሌክስ እየገነባን ነው። ሌሎችንም አሁን ለምሳሌ ቅድም ያለው የቢዋይዲ ቢልድ ዮር ድሪም ቢመጣ የኤሌክትሪክ ባትሪ ቢመረት ቻይና ሀገር የሚመረተው ወደ አሜሪካ ቢገባ 34% ነው። ርቀትም አለው በነገራችን የኛ አስተማማኝ ካርጎ አለን። ከዛ ደግሞ እንግዲህ ትግል እየተደረገ ነው። እንደምታውቁት አስተማማኝ ወደብ ሲኖረን ያ ፍሪ ትሬድ ዞንም ለመመስረት የሌሎች ሀገራትም በጣም ሎጅስቲክስ ወሳኝ ነው። የፈልግ ቫይብራንት ኢኮኖሚ ቢኖረ የተማከለ የተሳለጠ ሎጂስቲክስ ሴንተር ከሌለ የባህር ጠረፍ ከሌለ ምንም እስቲ የባህር ጠረፍ ሳይኖረው ያደጋገር ማናል አሁን አንዳንዱ ስዊዘርላንድ ምናምን ይላል። ጀስት አይዲያል ነው ስዊዘርላንድ። እኛ ዙሪያውን ለምሳሌ እንግዲህ መጣራት መቻል አለበት፣ ያለ ፍቃድ ልክ ነው፣ ያለ ፍቃድ ማንኛውም ዜጋ መኖር የለበትም። ነገር ግን ትንሽዬ የፖለቲካ ትንሽዬ በከፋው ቁጥር አንድ ሰው ዘላቂ ጥቅሙን ሳያስብ ለሀያ ዓመት ደም አጥንት የከሰከሰለትን ሰራዊት ሰላማችንን እንረብሿል ሊውጣልን ተብሎ የሚፈከርበት ቀጠና ነው ያለ ነው። ሶማሊያን ነው ምላቸው። እነ ሶማሊያ በጣም ከባድ ቀውስ ውስጥ ነው ያለው። እነዚህ የኢኮኖሚ ዜናዎቻችን ናቸው። የቢዋይዲ የማዕድን በዛም ባለፈ ደግሞ የቢያርቲ የራፒድ ባስ ትራንስፖርት ሲስተም ለመገንባት ኢትዮጵያ ከፈረንሳይ መንግስት ድጋፍ መገኘቱን ለኮንትራክቱ ውል መሰጠቱን እንዲሁ የአዲስ አበባ ትራንስፖርት ቢሮ ገልጿል። ይሄ በጣም የሚበረታታ ነው። በአዲስ አበባ የፈጣን አውቶቡስ መስመር ወይም ባስ ረፒድ ትራንስፖርት ባስ ረፒድ ትራንዚት ትራንስፖርት የሚባለውን ያው እንግዲህ በሌላው አድቫንስድ በሆነ አውሮፓ አሜሪካ ላላችሁ ሰዎች ባስም ልክ እንደ ባቡር በሰዓቱ ነው የሚመጣው። ትራፊክ እንደዚህ ትራፊክ አስቁሞ ትራፊክ ተጨናንቆ ነው የሆነ ሰው እስክሞላ ነው እየተጠቀጠቀ ምናምን አይቆይም። ጀስት በሰዓቱ ነው ያ። በሰዓቱ የሆነው አንደኛ የራሱ የሆነ የባስ መስመር ባስ ብቻ የሚጠቀምበታል። ለእኛ ሀገር ላይ ያው ታያላችሁ ይሰመራል። ነገር ግን እንትን ነው ከባድ ነው፣ በተሰመረው ላይ እነትሪውም አሮጌ መኪናውም ታክሲውም ላዳውም ይገባል። በዛ ላይ ደግሞ አዋጭ ስላልሆነ ተጠቅጥቆ ነው የሚጫነው ስለዚህ አሁን መንግስት ቢያንስ መኪኖችም እየጨመረ ስለሆነ የኤሌክትሪክ መኪኖች እየተጨመሩ ነው። ከመጨመር ባለፈ ደግሞ ያሉትንም የመጠገን የማሻሻል ስራ እየተሰራ ነው። እንግዲህ እንደ አዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ ገለጻ ከሆነ አህዱ ሬዲዮ ላይ እንደገለጹት አስራ ዘጠኝ ኪሎ ሜትር የሆነ ከጀሞ ሶስት እስከ ፒያሳ ድረስ ይህንን ለመገንባት ጥረት እየተደረገ ነው እኔ በነገራችን ላይ ከዚህ በፊት እኔ ምናምን አልኩ አይደል እኔ አንድ ፕላን አለኝ እራሱ አዲስ አበባ ውስጥም ኤክስፕረስ ወይ መገንባት ይችላል ብዬ አምናለሁ ኤክስፕረስ ወይ ፈጣን መንገድ ይሄን በፐብሊክ ፕራይቬት ፓርትነርሺፕ በጣም ብዙ ካሳ ያስፈልጋል መንግስት መሬቱን ቢያቀርብ መንግስት መሬት ቢያቀርብ በመሬቱ ባቀረበው መሬት ያ ድርሻ ቢኖረው ካሳውን ደግሞ ፐብሊኩና ፕራይቬቱ ገንዘብ አዋጥተው ከፋይናንስ ተቋማትን በብድር ወስደው ኢቭን ኮመርሻል ብድር እንኳ ወስደው ቢሰራ አዲስ አበባ በጣም ትልቅ ከተማ ነው። ስለዚህ አዲስ አበባ ውስጥ ኤክስፕረስ ወይ መገንባት ይቻላል የሚል እምነት አለኝ። እስ እንግዲህ እንዴት ሙያ አይደለም እኔ ጀስት የመንገድ ባለሙያ ወይ ምናምን ሲቪል አይደለሁም፣ ግን እንደዛ ብዬ አምናለሁ እኔ ወይስ ይሄም አንድ መልካም ነው። ሌላው እንግዲህ ከሰሞኑ ሀሰን ሼክ መሐመድ ወደ ጅቡቲ ነበሩ። ጅቡቲ እንግዲህ ኢስማኤል ዑመር ጉሌይ ስራቸውን ቢሮ ገብቶ አይሰሩም። ያው እንደምታውቁት እንግዲህ እንደምታውቁት። ኦኬ ከዛ በፊት ከዛ በፊት የትግራይ ክልል ጊዜያዊ አስተዳደር ያማካሪ ካውንስል የሚባል መቋቋሙን ታስታውሳላችሁ። የካቴታ ጥራ 27 ምናምን አካባቢ መረጃ ነበር እንደዛ ጥር አሁን የካቲት መጋቢት፣ አሁን መጋቢት ላይ ነው። እና ያኔ ጥያቄዎች ነበሩ። ይሄ ምክር ቤቱ የአማካሪነት ሚና ነው ወይ ያለው? የሚያማክር ማንን ነው? ጊዜያዊ ፕሬዚደንቱን? ስልጣንስ አለው ወይ? ለምሳሌ ምክር ቤቶች የሆነ አጀንዳ ሲቀርብላቸው ውድቅ ማድረግ ይችላሉ፣ የቀረበውን ይሄ ውድቅ ማድረግ ይችላሉ። እስከምን ድረስ ነው ሚናው? ተጠሪነት ውስጥ ለማን ነው? ለትግራይ ጊዜያዊ አስተዳደር ነው ወይንስ ራሱ ትግራይ ጊዜያዊ አስተዳደር ደግሞ በደንብ ስለተቋቋመ ለፌዴራል መንግስቱ ነው ወይ ተጠሪነቱ ወይስ ለትግራይ ህዝብ ነው የሚል ሚናውስ እስከምን ድረስ ነው ኃላፊነቱ የሚል መጀመሪያም አንስቼዋለሁኝ። እንግዲህ የክልል ምክር ቤቶች እንደምታውቁት የስልጣን መገለጫ ናቸው የሉዓላዊ የአንድ ህዝብ ለምሳሌ የአማራ ክልል ክልል ምክር ቤት የአማራ ህዝብ የስልጣን መገለጫ ነው። ጨፌ ኦሮሚያ የኦሮሞ ህዝብ የሉዓላዊነት ስልጣን መገለጫ ነው። ያ ግን ምርጫ ባለመኖሩ የተደረገው ምርጫ መገወጥ በመሆኑ ቀጥሎ ደግሞ ጦርነት በመፈጠሩ ቮይድ እንድ ነል ሆኖ ያ ምርጫው ተሰርዞ ዘንድ ደግሞ ለጊዜውም ቢሆን የሃይማኖት አባቶች፣ ታዋቂ ባለሀብቶች፣ ምሁራን፣ ከሲቪክ ከሲቪክ ማህበረሰብ የኮሚኒቲ ቤዝድ ኦርጋናይዜሽኖችን ጨምሮ ከዛ የሲቪክ ማህበረሰብ ተወካዮች፣ በትግራይ ክልል ያሉ ተፎካካሪ ፓርቲዎች የቀደመ በጥሮታ የወጡ እነዚህ የሀገር ሽማግሌዎችን ወክሎ የተቋቋመ ነው። የዛ ሰብሳቢ አቶ ሞገስ ታፈረ በወቅቱ የምክር ቤቱ ዋና ሰብሳቢ ዶክተር ደጀን መዝገቡ ደግሞ ይሄ ውናት የሚባለው የትግራይ ነፃነት ፓርቲ የዛ ደግሞ ሊቀመንበር ምክትል ሰብሳቢ ሆነው ተመርጠው ነበር። ኤንዌይስ ይህንን የትግራይ በወቅቱ አቶ ጌታቸው ረዳም ይሄ ጊዜያዊ አስተዳደሩ የቆይታው ጊዜው የአማካሪው ማለት ነው፣ የአማካሪ ካውንስሉ የቆይታ ጊዜ በትግራይ ጊዜያዊ አስተዳደር የቆይታ ጊዜ የሚወሰኑ ለምሳሌ አንድ ዓመት ከተራዘመ አንድ ዓመት ይቆያል ማለት ነው። እኔ አሁን የሚመረጠው ለምሳሌ አሁን የትግራይ ጊዜያዊ አስተዳደር ሆኖ የሚመረጠው ፕሬዝዳንት ይህንን አማካሪ ካውንስል ያስቀጥለዋል ወይስ ያጥፈዋል ይበትነዋል የሚለውን እሱን አብረን የምናየው ነው። ኤንዌይስ በዛሬው ዕለት ከአሜሪካ አምባሳደር አርቪን ሆሴ ማሲንጋ እንዲሁም ከሱ ጋር ውይይት ማድረጋቸውን በአሁን ባለው ትግራይ ክልል ውስጥ ባለው የፖለቲካ እና የጸጥታ ጉዳይ ላይ ከዛ ባለፈ ጊዜያዊ አስተዳደሩ በገጠመው ተግዳሮት ላይ በፕሪቶሪያ ውል ስምምነት አፈጻጸም ከአሜሪካ ኤምባሲ እንዲሁም ከአሜሪካ መንግስት በሚያስፈልጉ ድጋፎች ዙሪያ እንደተወያዩ በተመሳሳይም የልኡካን ቡድኑ ከፌዴራል መንግስት፣ ከአፍሪካ ህብረት ተወካይ፣ ከአውሮፓ ህብረት እና ከሌሎች ኤምባሲዎች ጋር እንደሚወያይ መረጃ ወጥቷል። ተጨማሪ ቀሪ መረጃዎችን በጋ ትዕለታዊ ምሽት ወደ እናንተ ደሳለሁ። ታንኪዩ